አይ ለሆስፒታል እንኳን የሚያደርስ አይደለም። ግን ይህን ሶስት ቀን ምንም ደህና አይደለሁም። በቃ ያመኛል፣ ያዞረኛል፣ እንደዚህ አቅለጆች። ወደ መጸዳጃ ቤት ስመጣ ደግሞ ምንም የሚወጣኝ ነገር የለም። ቆይ ምንድን ነው እሱ የማያስማማሽ? ምግበስ ትቻል እንዴ? አይ ምግብ ሲሸታኝ ሁላ ነው የሚያስጠላኝ። ሐኪም ቤት እንዳል ደግሞ የን ያል ገፋ አለ። እኔአ ብቻ እየጠረጠርኩት ያለት ነገር እንዳይሆን። እኔ የምልሽ ቆይ ከያፌት ጋር የተፈጠረ ነገር አለ እንዴ? ማለት ምን አይነት ነገር? ጸብ ከሆነ ጠዋት ማታም ነው የምንጣለው። ከዛ ውጭ ግን ዛሬ ወደ ድርጅቶ ይዤ ነበር። እያወራለሁት እኮ ግልጽ አማርኛ ነው። ከያፌት ጋር አብረሽ ማድረግ ጀምረሻል። እሱ ነገር ታሪኩ ብዙ ነው። ቆይ ግን የምታመን ጋር ምን ያገናኘዋል? ማለቴ ምን ትጠቀሙ እያሰብሽ ነው? ምናልባት እርጉዝ ልትሆን ትችላለሽ። ፊልም ላይ እንዳየሁትና ሶሻል ሚዲያ ላይ ስለ እርግዝና ምልክቶች ሲወራ ሰማውት። ያልሻቸው በሙሉ ሁኔ እርግዝና ምልክቶች ናቸው። እንደዛ ሊሆን ይችላል። ማለቴ ስለ ቴሊሰምር ነው ማለት የወንድሜ ልጅ ሊሆን ይችላል። እሱን ሌላ ጊዜ ነግርሻለሁ። አሁን ልትቀይር ነው። ስለዚህ ነገር ዛሬውን ማወቅ እፈልጋለሁ። የሚገርመው ነገር ኤፍራታ እርግዝናዋን አላወቀችም ነበር። ነገር ግን ጺ በመታ ሁሉንም ነገር ልታስረዳት ሞከረች። እኔ በሶሻል ሚዲያና እንደውም ሲወራ እንደሰማሁት ከአንዳንድ ካነበብኩትም የተረዳሁት ነገር የእርግዝና ምልክቶች ናቸው እነኚህ ስትላት እሷም ግራ በመጋባት በደስታ ፊቷ ሲያበራ ነበር። ሰላም ጤና ይስጠልን። ውድና የተከበራችሁ አድማጮቻችን እንደምን አላችሁ? እግዚአብሔር ይመስገን፣ ከኔ ጋ ሁሉ ሰላም፣ ከእናንተም ጋር ሰላም። እግዚአብሔር ይብዛላችሁ። ዛሬ ግድህ ሐረግ ድራማ ክፍል ዘጠና ስድስት ዘጠና አምስት ተለቋል ማለት ነው። ሐርግ ድራማ ኤፍራታ በጣም ታማ ነበር። ወደ ዘጠና አራት ስንመለስ ታማ ሆስፒታል ቤላትም ልውሰድሽ ብላትም ያፌት አይለቀኛል አንተ ወደ ስራ ሂድ በማለት ነበረ ያባረረችው። እሷ ወደ ስራ ልትሄድ ከእሱ ስራ ስትሄድ ከመንገድ ታማ የተመለሰችው የዚህን ጊዜ እሱም አልሄድም እየሽ ልሄድ በሌላትም አይ አልሄድም ሄዶ ወደ ስራ አትሰብ ይለቀኛል እያለች ነበረ እሱን ስራ እንደሄድ እያደረገችው። ነገር ግን አሁን ላይ ጽዮን ደውላ መጥቼ ሆስፒታል ወስድሻለሁ ካመመሽ በማለት ጽይን ይህን ስትላት እሷም በፍጹም አልሄድም፣ ችግር የለውም ይለቀኛል ስትላት ነበር። ቢሆንም ያመመሽማ አልቀርም በማለት ጽ በጣም ምርጥ ጓደኛሞች ነው አል ሁለቱም ያ ሚስጥራኛዎች ስለሆኑ ጽን ወደ ኤፉዬ ጋ ለመምጣት ከታች እየወረደች ሳለ እንግዲህ የድራማው መሪ ተዋናኛዋ ሉሊት ማለት ነው። ሉሊት ስለ ጓደኛዋ ስለ ቤዚ ስታወራ ነበር። ቤዚንም ግን እንደው ያልሽ ጓደኛ ብር አለው ወይስ እንዴት ነው እያለች ስትላን ነበር። እሷ ገንዘብ እንጂ ሰው አትፈልግም፣ እና እንደዛ ብላ ስትጠይቃት፣ አንቺ ከገንዘብ ጋር ነው ዝም ብለሽ። እኔ የአጎቴ የሚስትነሽ ብዬ ነው ዝም ብዬ አስቀመጥኩሽ እኮ ተቀልሽ አለቻት። ይሄን በምትላት ሰዓት እንኳን እኔ እነሱም ሁለቱም ጥገኛ ሆነዋል እያለች ቃላትን ስሰነዝር ነጭ ደግሞ ከላይ ሁና እየሰማቻት ነበረ። መታ አዎ፣ ልክ ነች፣ ትክክል ናት እኮ ጥገኛ ነን በማለት ይህን ስትላት ለምን እኔ ማናለኝ እናንተስ እናንተው አደላችሁ እንዳላችሁ እህቴና እናንተ ቤተሰብ እኮ ነን። ለምንድን ነው እንደዚህ የምትይሷን? ተያይ ስትል በጣም ተቀይራ ነበረ። ከዛም በኋላ እንደዚህ በምትላት በምታረጋጋት ጊዜ በቃ ተያይ ስትል አለችና ከቤዚ ጋራ ሰላምታ ተሰጣተው ሄዱ። የት ልትሄጂ ነው? እንደዚህማ ሆነሽ ከቢኒካ ነው በምትላት ሰዓት ለመናገር ሚስጥሯን ቢስጥሯን አልፈለገችም። ደግሞ እንደዛ ቱቦ ለቱቦ እንዳልፈለግሽው ሁሉ ቀብረር ብሎብሻል፣ አይደል ምናምን እያለች ስትላት ነበረ። እሷም ግን ያው ብላ ሚስጥር ነው ብላ ትታት ትሄዳለች። ትታ ስትሄድ እንግዲህ ቤቷ ስትገባ፣ ቤታችን በትዝታዋ ቤቷን የወሰደባቸው ወንድማቸው እንግዲህ የአፌት ቤት በመሄድ ስታይ ትስቶ ሁሉ መጣ። ፎቶቸዋን ደግሞ የ የ ኤፍራታንና የአፌትን ፎቶ ስታይ ደግሞ ለምንድን ነው ያቀፈሽ እንደዚህ ብሎ የፎቶ እንትን ያለው በማለት ትናደዳለች። እሱንማ ቆይ እያለች ስትል ቤታቸውም ይመለሳል በጊዜ ብዛት እኔና ናታን ተጋብተንበት እንኖራለን። አንቺና ቤኔ ደግሞ

እዚህ ደግሞ ምንድን ነው ይሄ? የአይነት ምልክት ይታይብኛል፣ በጣም ከሳምንት በላይ ሆነኝ እያለች በምታስረዳ ጊዜ እሷም የአይነት ምልክት በቃ እርግዝና ነው በማለት ነበር ስትነግራት የነበረው። እሷ ግን አላወቀቸውም፣ እርግዝናዋን የተብላሽ ምግብ ነው የብላሽ ወይስ እንደዚህ ስትላል፣ በፍጹም አይደለም። ከዛም በቃ ይሄ ከሆነ እንደዚህ አይነቶች ከሶሻል ሚዲያ እና እንዲሁም የሚባለው ነገር ይህ አይነት የእርግዝና ምልክት ነው በማለት ነበረ ስታስረዳት የነበረው። ወይኔ ስለቴ ሰመረ ማለት ነው በማለት እየደስታ ፊቷን ስትስቅ ስትደነግጥ በቃ ውስጧ ሲደሰት ነበረ። ምክንያቱም ልጁ የማን ነው? ናታን ነው ማለት ነው። እሷ ግን እንዴ ከ አቤት ከአብረሽ ተኝተሻል? ምን ማለት ነው? ከአፌት ጋር እንዴት ናቸው ስትላት፣ እንዴ ሁልጊዜ ነው፣ አንዴ እንጣላለን አንዴ እንጣላለን ሁሌ እንጣላለን በማለት እያስረዳ ታስረዳታለች። አንቺ አይገባሽም እንዴ? በደንብ አማርኛ ስነግርሽ አብራችሁ ተኝታችኋል፣ ይኔ ያልኩሽ ትላታለች። እሱ ጊዜው ረጅም ነው፣ ሌላ ጊዜ፣ ታሪኩ ረጅም ነው፣ ሌላ ጊዜ አወራሻለሁ በማለት ትነግራታለች። በቃ አሁን ሆስፒታል መሄድ አለብን በማለት እሷን ይዛ ወደ ሆስፒታል ትሄዳለች። በዚህ ጊዜ እንግዲህ ያፌት አሟታል ብሎ ስራውን አቋርጦ ትቷት መጥቷል ወደ ቤት። ወደ ቤት መጥቶ የኔ ንግስት የኔ ንግስት እያለ ቢጠራት ወፍ የለም። እሷም እሱም የዝግ ጊዜ ሁለተኛ ሀሳብ ላይ ገብቶ ታማም ወይም አይደለም ከናታን ጋር እንጋ እንትን ያለችው ነገር ቢኖር ነው እያለ እሱም በጥርጣሬ ውስጥ ነው። እያለው እንዴት እንደዚህ ታደርጋለች? ከናታን ጋር የጀመረችው ለማስመሰል ነው ወይ ሳያማት እያለ ጥያቄ ውስጥ ነው ያፌት ያለው ማለት ነው። በዚህም እሱም ሂደዋል። ሁለተኛ ደስ የሚለው ነገር ገኒ፣ ወይዘሮ ገኒ ተሽሏታል ማለት ነው በጣም ማውራት ይችላል። ስለለቀቃት ደግሞ ሁላቸውም ደስተኛ ሆነዋል። እንግዲህ ልጇም ዳጊን እንድታቅፋ ሁለተኛ ደግሞ ቢኒን ያልሆነ ቃል ሲናገር ደግሞ እኮ በጣም ታሳዝናለች እያለ ሲያዋራ ሁለተኛ ስለነሱ ቤተሰብ እንድታወራ አልፈልግም እያለ ሲናገረው ነበረ። የዚህም ጊዜ እንዴ ለምንድን ነው አጎቴ አጎቴ እያለ ከዛ ደግሞ ምንም አልፈልግም እያለ እንደ እንቅልፍ ሲጠራው ወስዶን ነበር። ከዛም በኋላ ቀስ ብሎ ስልኩን በማንሳት ስልኩ ስክሬኑ ደግሞ እየጺ ፎቶ ነው። ነገር ግን በቃ ረስችሻለሁ እያለ ውሸቱን ሲል ነበር። ነገር ግን ሊረሳትም እንትንም አልቻለም። የዚ ጊዜ ውጽኮ እንደዚህ ነው እያለ ሲል በዚህ አጋጣሚ ሲከራከሩ ናታን ይመጣል። ናታንን ሲመጣ ማነች ወይዘሮ ገኒ ተሽሏት በዛ አጋጣሚ ስታይ ከዛ ጠጠየቃትን በቃ ልጠይቃት ነው አደለ መጣኸው ጠየቃት። ስለዚህ ሌላ ነገር አያስፈልግም፣ ውጣ ይለዋል። የዚህ ጊዜ እንዴ ልጄ፣ ምን ሆንክ? ተረጋጋ እንጂ ቢኔ ትለዋለች ወይዘሮ ገኒ እሱም ግን እየባለፈው ባለፈው እኔ የድሮ እናታን እንጂ የአሁኑ እናታን አላቀውም። ጭራሽ እኔ እሱ ይደርስልኛል ብዬ ጨለማ ቤቱ እሱ ግን ምንም ነገር ሊደርስ አልቻለኝ፣ ሁሉም አንድ ናቸው እያለ ልቡ እንዴት ተሰበረ ነው አንድ እንኳን ደቂቃ ሰጥተኸኝ ቢያንስ ተረዳኝ እያለ ሲለው ነበረ። የዝን ጊዜ ትጥቆጣቸው ወይዘሮ ገኔ ሄድ እሺ፣ ሌላ ነገር ይሄንኑ እንትን የምትለውን ወሬ ልስማ ውጣ፣ በማለት ይሄንን ሲለው ናታንም ደስ ብሎት ነበር እና ተከትሎት ወጥቷል። እንግዲህ ቢኒ ሁሉንም ነገር በግልጽ ሲያስረዳው እሱን፣ ምክንያቱም ብቻውን መጋፈጥ ነው የፈለገው። እዛ ስራም ውስጥ እሱን ለመናገር አልፈለገም፣ ምክንያቱም ይሄ ስራ ወንጀል ነው እሱ የገባበትም የያዘውም ስራ እሱ ናታእማን ነው ያፌትን ለመበቀል እሱ ሃላፊ ሆኖ ለመስራት እንጂ ስራውን ወዶት አይደለም። ናታን የገባው ነገር ግን አንድን ጥላት ከሱ በላይ ሆኖ ለመርዳት ሲል ይሄንን ድርጊት ያደረገው። እንግዲህ ሲያስረዳው ሊቀበለው ይችላል ወይንም ሁሉንም ነገር ቀስ በቀስ ይታረቃሉ ማለት ነው። አሁን ላይ እንግዲህ ወደ ዲያራና ስንመጣ ደያራ ግን ልጆቿን ለምንድን እንደሆነ ታሰቃያቸዋለይ ልጇ እንግዲህ ደያራን ፈገግ ብሎ በሚያሳት ለምንድን ነው ፊትህን ፈገግ የምታደርገው ብላ እናትየዋ ስትቆጣው ነበር። እንዴ ለምንድን ነው እማዬ ሲላት፣ እማዬ አትበለኝ እሺ፣ ቅርታ አለቃ በለኝ እያለች ስትለው ነበረ። ይሄንን ስትል እንግዲህ እሱም እህቴ እኮ ናት፣ ስለዚህ እንደውም እኔ እንት ላለው ስትል ተቆጥተው ናውጣ ከቤት ብላ ከቤት አስወጥተዋል። ልጇን ግድህ ለምን እንደሆነ ባለቤቷን የገደለችው እሷን መሰል ያኛውንም ልጇን እያሰቃየችው ነው ያለችው ማለት ነው። ሁለተኛ ወደ ሉሊት ስንመጣ ሉሊት እንግዲህ ወታ አለቃ ናይ ብሏት ስለ ናታን ኢንፎርሜሽን አጣሪ ያለበትም ሁኔታ በማለት ታሪኩ ጋር ተገናኝታ ሁሉንም ነገር ሲነግራን ነበር። ይሄን ነገር ማታደርጊ ከሆነ አንገትሽ ተቆርጦ ይሰጥሻል ሲላት ነበር። እሷን በመፍራት እና በመንቀጥቀጥ እናታን በፍጹም በፍጹም እንትን አይልም እንዴ። ናታን ወጥቶ ሄዷል። ግን እንዴት እሱ እሱ ነው እንደዚህ እንትናችንን ያደረገው በማለት ይነግራታል። እሷም እኔ እሺ በቃ ግን ናታን እንዴት እንዴት ይሄንን ሊያደርግ ቻለ እያለች ጥያቄ ሆኖባታል። ምክንያቱም ናታን የሚፈራና እንትን የሚል ነገር እንጂ እዛ ውስጥ የሚገባ አይመስላትም እና ሁን ላይ እንግዲህ በዚህ አይነት በስርአት ተከታታይ ከእሱ ጋር እንትን በይ በማለት ሉሊትም እሺ በማለት በፍርሃትና በመንቀጥቀጥ ይሄንን ተቀብላ ወደ ቤቷ ተመልሳለች። እንዴት እያለች ጥያቄ ሆኖባታል ማለት ነው። እንግዲህ ይሄን ይመስል ነበረ የክፍል 60 የክፍል 96 ማለት ዘጠና አምስት ማለት ነው እንግዲህ አሁን ላይ ኤፍዬ እንዱ ናታን ልጁን ይቀበላሉ ያምኖ የሚለው እንግዲህ ጽ ስለምታስረዳ ሁሉንም ነገር ይኔ አይደለም ሌላ ይችላል። ለነበረን ቆይታ እናመሰግናለን። ባይ ባይ። ሰላም ለሀገራችን።